ለማምጣት አንደኛው ቁልፍ መሳሪያው ሁሉም ማህበረሰብ የመንግስት ሰራተኛውም የሃይማኖት አባቱም የሀገር ሽማግሌውም ወጣቱም ሁሉም ማህበረሰብ ለሰላም ሁሉም እጁ መዘርጋት አለበት። ዘገባውን ያደረሰን አማራ ሚዲያ ኮርፖሬሽን ሲሆን በክልሉ የተለያዩ አካባቢዎች ሰላም ላይ ትኩረታቸውን ያደረጉ ህዝባዊ ውይይቶችም ተጠናክረው ቀጥለዋል።